አዲስና ህይወት ፍቅራቸው ስር ሰዷል። ለሚያያቸው ሁሉ በጣም የሚያሳሳ ፍቅር ውስጥ ይገኛሉ። አዲስ ያለ ሕይወት ሕይወት ያለ አዲስ ሌላ ዓለም ያለ እስከማይመስል ድረስ ቅልጥ ባለ ፍቅር ውስጥ ገብተዋል። ፍቅር በጣም ደስ ይላል። እስቲ ፍቅራቸውን እንጋራ። ወደ ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። የእልፍኝ የመዝናኛ ሰዓታችን አሁንም እንደቀጠለ ነው። ቀደም ሲል እንግዲህ ዛሬ ጉዳይ አድርገን ወደ እናንተ እያደረስን የምንገኘው የሰርግ ሰሞን እንደመሆኑ፣ ሰርግ ጋብቻ ላይ ነው ማለት ነው። ጋብቻ እንግዲህ ሁለት ተጋቢዎችን በአንድ የሚያቆራኝ የፍቅር ሰንሰለት ነው እንላለን። እነዚህ ሁለት ተጋቢዎች በዋናነት ትዳሩን የሚያቆሙት መሰረት ቢሆኑም ነገር ግን ለዚህ መሰረት ደግሞ ሌሎች ሰዎች ርብርባቸው እንደማይለይ ይታወቃል። እንግዲህ ሁለት ተጋቢዎች ጋብቻውን በዋናነት ያቆሙት እንጂ ቤተሰብ፣ ዘመድ፣ ወዳጅ፣ ጓደኛ ደግሞ ይህንን መሰረት በመጣል በኩል ርብርቡ የማይዘነጋ መሆኑን ሁላችንም የምናውቅ ይሆናል። ከእነዚህ መካከል ደግሞ በዋናነት ልንጠቅሰው የምንችል የጋብቻው መሰረት የጋብቻው መሰረት ጣዮች ከሆኑት መካከል ሽማግሌዎችን በጭራሽ አንዘነጋም። ልጃችሁን ለልጃችን ብለው ወደ ቤት ጎራ ብለው የትዳሩን መጀመሪያ የምስራች የሚያበስሩት እነሱ ናቸው። እና ዛሬ እንግዲህ በእልፍኝ የእንግዳ ሰዓታችን በሀገር ሽማግሌነት የተለያዩ ሰዎችን ልጃችንን ለልጃችን ብለው ወደ ቤት በመሄድ ያጋቡ ትልቅ አባት እንግዳ ጋብዘንላቸዋል። ከእሳቸው ጋር ቆይታ እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ጋሼ በመጀመሪያ እንኳን ደህና መጡ። እንኳን ቆያችሁ። አመሰግናለሁ። በጣም እኔም አመሰግናለሁ። መልካም እንግዳችን እንግዲህ አቶ ሙጬ ስንሻው ይባላሉ። በሀገር ሽማግሌነት የተለያዩ የሽምግልና ስርዓት ላይ በመገኘት ብዙ ሰዎችን ለጋብቻ ቤተሰብ ለመመስረት ትልቅ ምክንያት ሆነዋልና ዛሬም እንግዲህ በእልፍኝ የመዝናኛ ሰዓታችን እንግዳ አድርገን እርስዎን ስንጋብዝ በዚሁ ምክንያት ነው። እስኪ ጥያቄያችንን ምን ያክል የሽምግልና ስርዓቶችን በተለይ ደግሞ ልጅሽን ለልጄ በሚለው ተሳትፏል በሚል ጥያቄ እስኪንጀምር፣ የሚያስታውሱት ከሆነ ያው በቁጥር ይህንን ያክል ነው ባይባልም ሰው በዚህ ዓለም ላይ ሲኖር ቅዱስ የሆነ ጋብቻን ብቻን ይመሰረታል። እና ይህም ማለት ሰዎች በመካከል ራሳቸውን ሚና ይኖራቸዋል። እኔም በአጋጣሚ ከሌላ ቤቶቻልኩ ባልሆንም ሰዎች በዚህ ጉዳይ ላይ የተገኝልን ብለው ይጋብዙኛል፣ አልገኛለሁ ያቅሜንም ያው የሁለቱ ጥንዶች የወደፊት መሰረት የተቃና እንዲሆን ከጥያቄ እስከ ምራቃን ድረስ እናከናውናለን። እስኪ የጋብቻ ስርዓቱ እንደ ባህል እንደ ወጋችን ምን ይመስላል? ነው በአሁኑ ሰዓትና የቆየው ልዩነት አለው። ድሮ የሁለቱ ጥንዶች ስምምነት ሳይሆን የወላጆች የወላጆች ፈቃድ ነበር። አሁን ደግሞ ሁለቱ ጥንዶች ተማምነው ተዋውቀው ወደፊት ሕይወታችንን በጋብቻ እናድርገው ብለው ለወላጆቻቸው ያሳውቃሉ። ወላጅ አውቃል። ወላጅ ካወቀ በኋላ የአባትን የእናትን ክብር በመጠበቅ ሽማግሌ ይላካል። አባትም ፈቃደኝነት እንዲጨመርበት የእናትም ፈቃደኝነት እንዲጨመርበት እና ከቀድሞ ለየት የሚያደርገው ሁለቱ ጥንዶች በአሁኑ ሰዓት ይተዋወቃሉ፣ ነገራቸውን ይጨርሳሉ። አባትና እናት ወቁልን ብሎ ሽማግሌዎች ባሉበት ጥያቄ ቀርባል። በቀደሞው ጊዜ ግን ስትሄዱ ምንድን ነበር እንዳሉት? እንግዲህ እርስ በርሳቸው ብዙም አይተዋወቁም በወላጅ ነው ብለዋል። እና ምናልባት እስኪ የቀድሞውን ነገር አሁን ያለው ትውልድ የዘነጋው ወይም ደግሞ ላያውቀው የሚችል ስላለ እስኪ የቀደመውን ያስታውሱን። በቀደመው ልጃችን ለአካለ መጠን ደርሷል ተብሎ ሲታሰብ የምትመጥነውን አቻውን ፍለጋ ይጀምራል፣ ይፈልጋል እዚያ በኋላ ልጃችሁን ለልጃችን የሚል ሽማግሌ ይላካል። የቤተሰብ አቀባበል ምን ይመስል ነበረ? አቀባበል ያው ከወንድ ወገን ነው የሚላከው፣ የሴት ወገን ተቀባይ ነው። ቤት ልንቦሳ ብለው ይገባሉ። ገቡ በኋላ ተቀመጡ ይባላሉ። አንቀመጥም ነው። ፈቃደኞች ሁነው እስከሚቀበሏቸው ተቀብለናል እስከሚሉ ድረስ አይቀመጡም። ቆመው ጥያቄያቸውን ያቀርባሉ። የሴት ቤተሰብ ጥያቄውን ተቀብለናል ይላል። በዚህ መሰረት ይቀመጣሉ። መስተንግዶ ይደረጋል። የጊዜ ቀጠሮ ይኖራል። ከጊዜ ቀጠሮ በኋላ ሰርግ በዚህን ጊዜ ተብሎ ይባላል። የጊዜው ቀጠሮ ምንድን ነው? የጊዜ ቀጠሮ እንግዲህ ብሩ ማጫ ይሰጣል፣ በጥሬ ገንዘብ ቁም ከብት አለ። በጥሬ ገንዘብ በብር ወንድ ለሴት ማጫ የሚሰጠው ነገር አለ። ያን ሁሉም አመቻቸት ነው። የሁሉ ከተመቻቸ በኋላ ወደ ሰርግ ይሄዳሉ። በሰርጉ ቀን ያን ማጫ የተባለውን ነገር፣ አልባሳትንም ሁሉም ነገር አሟልቶ መገኘት አለበት የወንድ ቤተሰብ በጣም ደስ ይላል። እንዲያው እስኪ ወደ አሁኑ መለስ ስላደርገው ትና ደግሞ ምናልባት አሁን ላይ በሽምግልና የሄዱበት ቦታ ሊኖር ይችላል። ምን የታዘቡትም ደግሞ እርሶ ያልተገኙበት ነገር ግን ሌሎች እርሶ የሚያዩዋቸው የሽምግልና ስርዓት ይኖራሉ ና በፊት እርሶ ሲሄዱበት ከነበረው ሁኔታ አንጻር ምን የተለየ ነገር አስተውለዋል? አሁን ላይ ከበፊቱ የማየው ነገር ምንም የተለየ ነገር አንዳንድ ቤተሰብ እኔ በሄድኩባቸው ቦታዎች ባጋጠመኝ ቦታ ያው የድሮ ስርዓት ይዘን ነው እኛ ምንሄደ ሄደ ያለው ቤተሰብ እንጠይቃለን። የወንድ ወገን ተወክዬ እጀ ከሆነ ያው ተላብሰን ቁመን እንጠይቃለን። ጥያቄያችሁን ተቀብለናል ሲሉ እንቀመጣለን። መስተንግዶ ይደረጋል፣ የጊዜ ቀጠሮዎች ይሰጣል። ሁለቱ በፈቀዱበት ጊዜ ጋብቻው ስነስርዓት ይካሄዳል። ምናልባት በተለያየ ሁኔታ እርሶ አሁንም ባህልና ወጉም በጠበቀ ሁኔታ ነው እኔ የሽምግልና የምሄድባቸው ቦታዎች እያደረግኩ ያለሁ ብለውኛል እና ምናልባት እርስዎ ባልሄዱበት፣ ነገር ግን እርስዎ ያስተዋሏቸው ነገሮች ካሉ በተለይ እነዚህ በጣም የተጋነኑ የሽምግልና ከሰርግ የሚያስንቁ የሽምግልና ድግሶችን እያየን ነውና ከዛ ውጭ ደግሞ ቀጠሮ ይሰጥ ነበረ በፊት በነበረው ጊዜ። እስኪ የባልን የጀርባ ነገር እና ጥና እንዲሁም ደግሞ ቀደም ሲል እንዳሉትም ደግሞ ማጫም ለማዘጋጀት ይሄ ለባለትዳ ለሚጋቡት ሰዎች መቋቋሚያ ነገርም ለማጠራቀም ለተለያዩ ነገሮች ቀጠሮ ይሰጥ ነበረ ጊዜ ማሰቢያ ጊዜ ብለው ነበር እና አሁን ላይ ደግሞ ሲያዩት ራሱ እለቱ የሽምግልና ስነ ስርዓት እለቱ የሰርግ ቀን የሚመስልባቸው ሁኔታዎችን እያየን ነው፣ እና እርስዎ ከሄዱባቸው ልምዶት አንጻር ይህንን ነገር ትዝብቶት እንዲያጋሩኝ ነው። እንደ ቤተሰቡ አቅም በአሁኑ ሰዓት ጥያቄ ይቀርባል። የቀለበት ስነስርዓትም ጊዜ ቀጠሮ የሌለበት አለ፣ የቀለበት ጊዜ ቀጠሮ አለ። እንደየቤተሰቡ አቅም አንዳንዱ በሰፊው የሚጨነቅበት ሁኔታ አለ። አንዳንዶች ደግሞ የዘለቂያ ሕይወታቸው ብቻ የተቻለ ሕይወት እንዲኖሩ ሆኖ በቀላሉ ነገር ሁለቱ ጥንዶች እንዲጣመሩ ይደረጋል። ሁለቱ ቤተሰቦች ፈቅደው ብዙ መንዛዛት በሌለበት ሁኔታ ልጃቸውን ይሰጣሉ። ወንድም ይቀበላል። ባለቤቱን ይዞ ይሄዳል። በቀላሉ በቀላሉ። አንዳንድ ጊዜ ደግሞ ሰፋ ያለ ነገር ደግሞ እናያለን፣ ሁላችሁ የምታውቁትን። ይሄ በጣም ሰፊ ነገር፣ የተንዛዛ ነገር ይደረጋል። ያው ብዙ ወጪ ይወጣል። ቀላል ነገር አይደለም። በአሁኑ ሰዓት የሚወጣው ወጪ እናያለን። እንደው ምናልባት እርስዎ እንግዲህ በሽምግልና እንግዲህ ልጃችን ለልጃችን ብለው ከመሄድ ባሻገር ደግሞ መቼም በትዳር ላይ ችግሮች ሲፈጠሩ ትዳር ሲታመም አንድ ሕክምና የሚሰጡ የሀገር ሽማግሌዎች ናቸው እና እንደው ምናልባት ከዚህ ጋር ማያይዘው ያነሱልኛል ብዬ አስባለሁኝ። እነዚህ ያልተገቡ የጋብቻ ወጪዎች እነዚህ የሽምግልና የድግስ ወጪዎች ነገ ከነገ ወዲያ በትዳር ሕይወታቸው ላይ አጎል የሆነ እንከኖችን ጠባሳዎችን ጥለው እርስዎ ለሽምግልና የተገኙበት አጋጣሚ ካለ እስኪሱን ምናልባት ያስታውሱኝ። ካለ ይገጥማል እንደ እንዲህ ከቤተሰብም ጣልቃ ግብነት ይፈጠራል። በሁለቱ መካከል የሚፈጠር ደግሞ አለ። ይህም ሁሉ በማቻቻል ወደ መልካም ነገር እንዲመለሱ በመካከል ደግሞ ወይ ሊስተወልዶ ይሆናል ተወላ ይሆናል። ልጅ ከተወለደ በኋላ የሚደረግ ጋብቻ ፍቺ ትልቅ ሕመም ነው። ለልጆቹም ሕመም ነው፣ ለቤተሰብም ሕመም ነው። ይህንን ወደ መልካም ነገር ማምጣት ነው እኛ የምናሉት አስተዋጽኦችን በሁለቱ ወገኖች መቻቻል መልካም ነገር ተፈጥሮ በጎ ነገር ተፈጥሮ ቀጣይ ሕይወት እንዲያበር እንዲያምር ይህንን ማመቻቸት እኛ ስራ የሚሆነው ይህ ነው። ይህንን ነው እንግዲህ እስካሁንም በአጋጣሚ በገጠሙ ጉዳዮች ስገኝ እምቢ ብሎ አፈንግጦ የሚሄድም የለም። በፈቃደኝነት ወደ መልካም ነገር ይመለሳሉ። በጥሩ ሁኔታ ላይ አሉ። እርስዎ በሽምግልና በሄዱባቸው አካባቢዎች በጣም የተለየ ነው የሚሉትም የሚያስታውሱት ነገር ይገጥማል። ምናልባት ለዚህ ጉዳይ ለዚህ ፕሮግራም የመጠዳል በየባልልም ሁሌም ሁሉ ነገሮች ብዙ ጊዜ ምቹ አይሆኑም። ምቹ ያልሆኑትን ነገሮች ምቹ ወደ ማድረግ ማምጣት ነው፣ ወደ ምቹነት መመለስ ከኛ ጋር የሚጠበቀውና ያለ በዚህ ጉዳይ ላይ የተለያየ ነገር ሊገጥምሽ ይችላል። ይገጥማል። አጋጥማለሁ ና በመቻል ልጃችን ለልጃችን ሲባል ዘራፍ ብሎ የመለስ አባት የለም። እስካሁን አላጋጠመኝም። በቀናነት ከጥያቄው አቀራረብ ብቻ ሳይሆን መልካምነት ጋብቻ መልካም እንደሆነ እናመለክታለን። ለዚህ መልካም ሁኔታ ልጃችሁን ለልጃችን ብለን ስንጠይቅ ያው ጥያቄያችሁን ተቀብለናል። እናመሰግናለን። ተቀመጡ ነው። እስካሁን የገጠመ ነገር ፍቅር ውም በ በየአመቱ ቢያንስ ሁለት ሶስት ይገጥማል ተጋጥማል። በጣም እናመሰግናለን። እንግዲህ እድሜ ይስጥልን። አሁንም ደግሞ እድሜ የሰጠውት የተለያዩ ሽምግልና መልካም ነገር ነው፣ ቀደም ሲል እንዳሉት። ስለዚህ የተለያዩ ሰዎች ጋር እንግዲህ ከነጠላ ወደ ጥንድ የሚያሻግሩ አባት ነዎትና እጅግ አድርገን እናመሰግናለን። ሌሎች ሽምግልናዎችንም እንዲሄዱ እድሜ እንመኛለን። አመሰግናለሁ። ለእናንተም ሁሉ መልካሙን ነገር እመኛለሁኝ። ውድ ተመልካቾቻችን እንግዲህ ቀደም ሲል እንደተመለከታችሁት የሽምግልና ስርዓትን በተመለከተ እንግዳ ጋብዘን ከሳቸው ጋር የነበራቸውን የህይወት ልምዳቸውን ተጋራን። እንግዲህ የሽምግልና ጋብቻን ከመስራት ባለፈ የታመመንም ጋብቻ የሚያክሙ የአዲስ ህይወትን ከነጠላ ወደ ጥንድነትም የሚያሻግር የሚያበስርም ትልቁ ባህላችን ነው። ይህንን እንግዲህ አዲስና ህይወት ጠንቅቀው ያውቃሉ። ይህንንም ደግሞ እንግዲህ ያላቸውን ግንኙነት አንድ ደረጃ ከፍ ለማድረግ አዲስ ወደ ህይወት ሽማግሌዎችን ልኳል። እነዚህ ሽማግሌዎች ምን መልስ ይዘው ይመጡ ይሆን የሚለውን ደግሞ በጣም ተጨንቆና በጣም ተረብሾ ብስራቱን እየጠበቀ ይገኛል። እስጊ ት ምትንሽ ንጋራል ሄሎ፣ አዲስዬ፣ ደህና ምን? ደህና ሆናለሁ። እባክሽ፣ እኔ እዚህ በጭንቀት ልፈነዳ ነው። እንዴት ሆነ? እባክሽ፣ እባክሽ፣ ምነው? እና አባባ ናቸዋ